ደግሞ እነሱ ስነልቦናቸውን የሚጎዳ ቃላት መናገር፣ ለምሳሌ በእነሱ ላይ የሚጎዳ ቃላቶችን ከተናገር ህፃናት የማሰብ ክህሎታቸው ሊሆን ይችላል። የተለያየ ነገሮች በእነሱ ላይ መጮህ፣ ያላግባብ መናገር ከሆነ በእነሱ ላይ በጣም ከፍተኛ የሆነ ጉዳት አለበት ነው። እንዲሁም ደግሞ በሰላምና ደህንነታቸው በእነሱ ላይ ለምሳሌ አንድ ተማሪ፣ አንድ ህፃን ልጅ አለ አባቱ ወይም እናቱ ሂድና ሲጋራ ግዛሊ ወይም ጫት ግዛሌ ብሎ ከላከው ምንድነው ያ ልጅ ሲያድግም ያንን ጫት ሊገዛ ነው ተከትሎ የሚሄደው ለምን መጀመሪያ የተማረው እሱ አባቱ ወይም ወንድሙ ጫት ግዛሊ ወይም ሲጋራ ግዛ ብሎት ነው ማለት ነው ስለዚህ ያህፃሊ ግዛሊ በሚባልበት ሰዓት አየህ ነገር እኮ ጥቅም ኖሮት ነው የሚሆነው ስለዚህ እኔም ደግሞ ገዝቼ መጠቀም አለብኝ ለምንድን ነው የምትጠቀመው ስትሩት አይ አባቴ ጥቅም አለውና ነው አባቴ የሚጠቀመው እና ስለዚህ እነዚህ ነገሮች ማስወገድ አለብን ነው። ሌላው ደግሞ በአካባቢያችን ያለ እድሜ ጋብቻ ነው። ያለ እድሜ ጋብቻ ና ያላቻ ጋብቻ ያለ እድሜ ጋብቻ ና ያላቻ ጋብቻ ይለያያል። ያለ እድሜ ጋብቻ ማለት አንድ ሴት ልጅ እድሜዋን ለማግባት ሳይደርስ ትዳር የምትፈጽምበት ሁኔታ ሲሆን ያላቻ ጋብቻ ማለት ደግሞ አንድ ህፃን ልጅ በሀንድ ፍላጎት ሊሆን ይችላል እንዲሁም ደግሞ የወንድ በኩል ሀብታም ከሆነ የሴት በኩል ካላላት እሱ ስሌዳ ከገባች ወንዱ አይቺ የላትም ብሎ የመናቅ የመናቅ ባህሪ ካመጣ ያ አንዱ ያላቻ ጋር ብቻ ነው ማለት ነው። ይህን እንደዛው ሰብሳቢ ና ጸሐፊ የባህል ና ስፖርት ጉዳዮች ቋሚ ኮሚቴ፣ ይህም እንደዛው ሰብሳቢ ና ጸሐፊ ያስፈልገዋል። የአካባቢ ጥበቃ ና እንክብካቤ ቋሚ ኮሚቴ ሰብሳቢ ና ጸሐፊ ስራ የሚያስፈልገው ለእነዚህ ሶስት ሶስት ተማሪዎች ትመርናላቸው ጉዳዮች ቋሚ ኮሚቴ ለዚህ ይህንን ክበቡን በደንብ አድርጎ ይመረዋል የምትሉትን ሰብሳቢ ምክትል ሰብሳቢና፣ ፀሐፊ ይሆናል የምትሉትን ተማሪ አቁም።